አለው በጓሮ ገብቼ በመስኮ ስወጣ አንሸራቶ ጣለኝ። የጸጋ መላጣ በይልኝ ቹቻ። እኔ መላጣ ቹቻ እንዲህ ስትይ፣ ሌላ ዲያሎግ ነው የሚመጣብኝ።

አሽነት ነው። በእናት ስቲ ንገረኝ። አሽነት የሚለው አካውንት ነው። አይ አሽነት የኔ ጌታ ቤዛቦክሹ አሽነትን ባለፈው ላይቭ ልርዳ ብሎ ገብቶ አስር ሺ ብር ነው የምንሰጣለው ደንባሪትን ካናዳ ልወስዳት ነው ያለ ሰው በጣም ነው

በነገራችሁ ወይም ማትስ ላይ የምመጣው አንደኛዋ ፈተና እኔ ነኝ። ስለዚህ እኔን እያጠናች ነው። እንግሊዘኛ ላይ ያለችው አንዱ ቻፕተር ቤዛ ነች። ጠጋ ፊዚክስ ነች። ፊዚክስ ታውቁት አላችሁ? የፊዚክስን ስራ እያጠናች ነው። እንደገና ሁለተኛ ሳብጀክቷ አማርኛ ነቀንጎበስሉ ቤዛ ኬሚስትሪ ነች።

የቤዛ ምን የቤዛ ድምጽ ካልጋ ያስነሳለህ። ከአንድ ስሙ ግጥም ከአንድም ሁለት ሶስት ልቤ እየመታ ፀጋ ጥላኝ ሄደች እዮሲ ሲመጣ እኔ አላውቅም እንግዲህ፣ የተጻፈ እየተጻፈ ነው የማነብን። አቢቲ ቤኪ አቢቲ የሚል አካውንት ከአንድም ሁለት ሶስት ልቤ እየመታ ጥላኝ ሄደች እዩ ሲመጣ። አንተ እውነት የመግጠም አቅም አለ፣ ጽፍ ደግሞ ሞር

አረ ግጥሙ ማን እኮ ስሜን እኮ ራስ ምን የከተትኩት እኮ ስሜን የለም ማርያምን የለም ቤዛ ወጣ አስብ ገጠመ። ግን ታምሜ ነበረ እንዳልነበረ ያቺን ቃል ስሰማ ተነሳው ቹቹዬ ከሐኪም ከሺ ሐኪም በላይ ከመርፌ ጋጋታ አይንሽን ማየቱ ይሰጠኛል ፋታ። አንተ ጎበዝ ገጣሚ ነው። እዚህ ጋር አንዱ ሰውዬ ምን ይልሽ አልመሰልሽ። የቹቻ ድምፅ ከመወፈሩ የተነሳ

ትንሽ የቅናት መንፈስ ናለውና አዙሮት የሚናገሩ ሲያጣ በዚህ ውስጥ ላርጋት ብሎናል። መች እንደምሞት ሰው አላውቅም ይላል። እኔ ግን አውቃለሁ። የእኔ አለም ይለያል። ነፍሴ ከስጌ የተነጥላ የምትሄደው የእረፍት ሰዓቴ አንቺን ያጣውለት ነው። ሞቴ ግብአቴ? ምን ቦታ አራመቶ ሰው አለ፣ ግጥም ጻፉ። አይ ቹቻ፣ ምን ሆነሽ ነው? ወደ ካናዳ ልላክሽ ስልሽ እምቢ አልሽኝ። ያ ሰውዬ እያለሽ ነው እኔ አልፈልግም

እንቁላል ቢሰበር እንቁላል ይተካል። የኔ ማቾቹ ዬ አይኗ ብቻ ይበቃል። ኔትወርክ ነቀናት ወይ እራሷነች እንዲህ ስትጠጋ ይቻታል። ደብሌ ደብሌ ቶጫ አንቺ ጨረቃ፣ ደምቀሽ ያደመቅሽ በከተማ ሰማይ ያደረግሽ፣ ዛሬ ጭር ብላል፣ ደምኗል አሳቢ ሲገኛ ቹቻ። ድምፅሽ የተዘጋው አፍንጫሽ ውስጥ በረሮ ገብቶ ነው ወይ? ወይኔ፣ የታወቃችሁ አንተ